በቀጥታ መረጃ ወደምናደርሳችሁ ጉዳይ ነው የምናልፈው። ሁሉን አካታች ለሆነው የኢትዮጵያ እድገት ቴክኖሎጂ ወሳኝ ድርሻ እንዳለው ፕሬዚዳንት አያጽቀ ሥላሴ አስታወቁ። በምስራቅ አፍሪካ የመጀመሪያ የሆነው የኢትዮጵያ ቴክኖሎጂ ኤክስፖ ኢቴክስ 2025 በአዲስ ዓለም አቀፍ ኮንቬንሽን ማዕከል መካሄድ ጀምሯል። በዚህ ጉዳይ ላይ ተጨማሪ መረጃ ሊያደርሰን ሪፖርተራችን ኢብራሂም መሐመድ ከአዲስ አበባ በቀጥታ መስመራችን ላይ ነው የሚገኘው። ኢብራሂም እንደምን ውለሃል? የኢትዮጵያ ቴክኖሎጂ ኤክስፖ ኢቴክስን በተመለከተ ያሉህን መረጃዎች አጋራል። አመሰግናለሁ ሶሊያና። በዜናው መግቢያ እንደ ገለጽሽው እንግዲህ የኢቴክስ 2025 አጠቃላይ በምስራቅ አፍሪካ የመጀመሪያ የሆነው ታላቅ የኤግዚቢሽን መክፈቻ ዛሬ ተከናውኗል። ለሶስት ቀናት ቆይታ ይኖረዋል። ባለፉት ዓመታት እንግዲህ በዲጂታል ኢኮኖሚ ኢትዮጵያ የከናወነቻቸውን ተግባራት በኤክስፖ ትውውቅ የሚካሄድበት እንዲሁም ደግሞ ልምድ ልውውጦች የሚካሄድበት እንደሆነ ነው እንግዲህ ከመርሃ ግብሩ መረዳት የተቻለ ነው። የኤክስፖ መጀመር አስመልክተው ንግግር ያደረጉት የኢፌዴሪ ፕሬዚዳንት ታዬ አፅቀሥላሴ በምስራቅ አፍሪካ የመጀመሪያ የሆነውን ቴክኖሎጂ ኤክስፖ በአዲስ ዓለም አቀፍ ኮንቬንሽን ማዕከል በይፋ መርቀው ወይም ደግሞ መክፈቻ ንግግር አድርገው ከፍተውታል። በመክፈቻ ንግግራቸው ባለፉት ዓመታት ዲጂታል ኢኮኖሚውን በኢትዮጵያ እውን ለማድረግ የተለያዩ መሰረተ ልማቶች መተግበራቸውን አንስተዋል። በዚህም ደግሞ በተጨባጭ ውጤቶች መጥተዋል። በተለይ ዲጂታል ኢትዮጵያን በ2025 ተግባራዊ ለማድረግ የተያያዘውን ስትራቴጂ ቀርጾ መንግስት ተግባራዊ ለማድረግ ሲንቀሳቀስ ቆይቶ አበረታች ውጤቶች ለሌሎች የምስራቅ አፍሪካና ለዓለም ሀገራት ተሞክሮ የሚሆኑ የቴክኖሎጂ ውጤቶች መገኘታቸው ነው እንግዲህ በመክፈቻ ንግግራቸው የገለጹት። ተለዋዋጩን ዓለም አቀፍ ሁኔታ ታሳቢ ያደረጉ የቴክኖሎጂ አቅምን መገንባት ሁለንታዊናዊ ደህንነትን ለማረጋገጥ ደግሞ በትብብርና በቅንጅት ልምድን በመለወጥ መስራት እንደሚገባም በአስተላለፉት መልእክት እንግዲህ ጠቅሰዋል። ፕሬዚዳንት አጽቀ ስላሴ ታዬ አጽቀ ስላሴ በመድረኩ ባደረጉት ንግግር ደህንነቱ የተጠበቀ መረጃንና ዲጂታል ባለቤት ለመሆን በተለይ ወጣቶችን በዚህ ዘርፍ ባለቤት አድርገን በፋይናንስ በማገዝ እንዲሁም ደግሞ እውቀታቸው እንዲያዳብሩ የትምህርትና ሌሎች ተቋማት በትብብርና በቅንጅት ልንሰራ ይገባል ብለዋል። በተጨማሪም በመድረኩ የተገኙት የኢንፎርሜሽን መረብ ደህንነት አስተዳደር ዋና ዳይሬክተር ወይዘሮ ትግስት ሀሚድ ባስተላለፉት መልእክት በኢትዮጵያ የሚገኙ ስታርታፖችን በዚህ ዓለም አቀፍ መድረክ በማቅረብ ልምዳቸውን ለሌሎች የሚያካፍሉበት እንደሆነ እንዲሁም ደግሞ የተለያዩ ውድድሮች እና የተለያዩ የጥናታዊ ጽሁፎች ቀርበው ሀሳቦች እርስ በርስ የሚለዋወጡበት እንደሆነ ነው እንግዲህ በንግግራቸው ያነሱት። በኤክስፖ በአጠቃላይ ከአስር ሺ በላይ ታዳሚዎች የሚሳተፉ ሲሆን ጥናታዊ ጽሁፎች፣ የፓናል ውይይቶች እንዲሁም ደግሞ የቴክኖሎጂ አውደ ርዕዮች የሚካሄዱ ይሆናል። በዋናነት በሳይበር ደህንነት በሰው ሰራሽ አስተውሎት በፋይናንስ ቴክኖሎጂ በስማርት ከተሞችን በመገንባት እንዲሁም ደግሞ በቴክኖሎጂ ትምህርት ዘርፍ ላይ ትኩረቱን ያደረገው ይህ ኤክስፖ ከዛሬ ግንቦት ስምንት ጀምሮ ለሶስት ቀናት በአዲስ ዓለም አቀፍ ኮንቬንሽን ማዕከል የሚቆይ ይሆናል። በዚህ እንግዲህ ዓለም አቀፍ ስማቸው ታዋቂ የሆኑ የተለያዩ የቴክኖሎጂ ባለቤቶች ስራዎቻቸውን ይዘው ቀርበዋል። በዚህ ዓለም አቀፍ ኤክስፖ ወይም ደግሞ በምስራቅ አፍሪካ የመጀመሪያ የሆነው የቴክ ኤክስፖ ማለት ነው። የቴክ ኤክስፖ ታዳሚያን መጠው እንዲጎበኙም እንግዲህ በመድረኩ ጥሪ ቀርበዋል። በአጠቃላይ ከስፍራው አሚኮ የተለያዩ መረጃዎችን ይህንን ኤክስፖ የተመለከተ በተከታታይ የሚያደርስ ይሆናል። ሶሊያ ነው።